እስቲል ጠይቃቸው። አሁን አንድ ሰው መጥቶ አንተ ውሻ ከሚለን እና የኔ ውሻ ከሚለን መልሱልኝ፣ ከአንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላቸዋል። የኔ ውሻ ስትባሉስ? ትሽኮረመማላቸዋል፣ ትቅለሰለሳላቸው። ግን ሁለቱም እኮ ውሻ ነው። ውሻ ነው የተባለ ንግግሩ አንድ ሆነ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። አለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉ የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም፣ እስመ ጽልመት ኢይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማውስ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ያላችሁት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍርብን እኛ በእሱ ልናፍር ነው? እን አናፍር። በሆነ በርሚል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማህበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ ሁለት እና ሶስት ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃግብር አዘጋጅቷል የትምህርታችን ርዕስ የሆነው የኒቆዲሞስ ክርስትና የሚል ይሆናል። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን ለነቢያት፣ ለአባቶቻችን፣ ለሐዋርያት፣ ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እሺ፣ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ ምንድን ነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁም በህይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ። ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም፣ ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው እና፣ ትዝ ይላችሁ ምንም እንደው አሁን ስታስታውሱ፣ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ሕፃንም ሆነን ቢሆን ስጋችን ሕፃን ቢሆን ነፍሳችን ሕፃን አይደለችም አይደለም። ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው እና ኒቆዲሞስ በእኛ ክርስቲያና ህይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምፅ ነው፣ የመጀመሪያ ስም ነው። እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ ሶስት ላይ ነው። ለመጀመሪያ ጊዜ ስሙን የምናገኘው ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘውም። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው የዮሐንስ ወንጌል ምዕራፍ ሶስት ኒቆዲሞስ አለቅነቱ ስለ ሶስት ነገሮች ነው። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ፣ ትልቅ ሹመት ደግሞ ነበረው፣ የአይሁድ ሸንጎ፣ የምክር ቤት አባል ነበረ። ሶስተኛ፣ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ ሁለተኛ ትምህርቱ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር ከእኔ ጋር ናችሁ እነዚህ ሶስት ነገሮች ብዙ ጊዜ አብረው አይሆኑም አይደለም ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል ግን እውቀት አይኖራቸው እውቀት ያላቸው ሰዎች ደግሞ ሀብት አይኖራቸው አይደለም ብዙ ጊዜ አይገጥምም አብረው አይሄዱም ኒቆዲሞስ ግን ሶስቱን ነገሮች አስተባብሮ ያዘ ትልቅ ሹም ነበረ በሌሊት ወደ ኢየሱስ ሄደ ይላል በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት ሌሊት የት ነው የሚሄዱት? ባለጸጋ ነው። ባለጸጎች ሀብት ያላቸው ሰዎች የት ነው የሚሄዱት? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት ነው፣ ወደ መጠጥ ቤት ነው፣ ወደ ስካር ነው፣ ወደ ኃጢአት ነው። የተማሩ ሰዎች እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበረ ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋህ ሌሊት የሚያውቅ የሌሊቱን ግርማ ግርማ ሌሊቱን ጸባ አጋንንቱን ድምፃ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደሱ ሱ የምንገሰግስበትን ኃይል ያድለን አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለእኛ ደግሞ የሚሰጠን ትምህርት ምንድን ነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ የለም፣ አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራቀኙ የሚጠፋብህ ጭልም የሚልብሳን ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት እንይ ይጸልም ባህቤከ ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆኑ እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደ እሱ እንድንቀርብ አምላካችን ይርዳን። ቀረበና ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። ስለዚህ ከእግዚአብሔር ተልከህ እንደመጣ እናውቃለን አለው። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሁለት ላይ ከዚያ በፊት ተአምር ሲሰራ ነበረ። በቃና ዘገሊላ ውሃውን ወይን አድርጎ ነበረ። ከዚያም በጌርጌሴኖን ወርዶ ተአምር አድርጓል። ይህን ተአምር ሰምቷል ኒቆዲሞስ። ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣው ብሎ አልናቀው። መምህር ሆይ አለው። ከዛስ እግዚአብሔር ካንተ ጋር እንደሆነ አንተ ምታደርገውን ታምራት እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከህ እንደመጣን እናውቃለን አለ። ራሱን ብቻ አይደለም የወከለው ሌሎች አይሁድ ሹማምንትም እንደኔ አንተ በእርግጥ ከእግዚአብሔር ተልከህ እንደመጣ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው በጣም ይገርማችኋል። ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር ሆይ አንተ የምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራውም፣ አንተ እኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው አለ። እኔን በማመስገን አይደለም የምትድነው። ሰው ዳግመኛ ከውሃ ማን ነው? ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው በጣም ይገርማል ካልተጠመቀ በቀር ማለት ነው በኋላ ትርጉም ይህንን ሲለው ኒቆዲሞስ በጣም ገረመው ምን ማለቱ ነው ከዛ ጠየቀ ይህ እንዴት ሊሆን ይችላል ሰው ዳግመኛ ወደ እናቱ ማህፀን ገብቶ ተመልሶ ሊወለድ ይችላልን ብሎ ጠየቀ ክርስቶስ መለሰለት እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ ከምንና ከምን ከውሃና ከመንፈስ አለ። ምን ማለት ነው? ከውሃና ከመንፈስ ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱን በሚጸልዩ ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆንነው። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ፣ ከማህፀነ ዮርዳኖስ እንደ ባልና እንደ ሚስት አንድ ጻል ልጅ ሲወለድ ከአባቱ አብራክ፣ ከእናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ፣ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔር መንግሥት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለ ሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለ ሀብት መሆኑ ቀረና ገና አልተወለድክም አለው። ክርስቶስ ገና ልትወለድ ያስፈልግሃል አለው። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለ ገንዘብ ነኝ ብትል ክርስቶስ ፊት ግን ስንመጣ ምንም ነህ። በዚያ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዚያን ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ሕይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገም ነበር። ተመልከቱ፣ ይፈራ ነበረ። ሁለተኛ ገና እስካሁን አልተማረም እንዴ ከጌታ እግር ስር ቁጭ ብሎ ይማራል። ከሰላሳ ዓመት ጎልማሳ ከክርስቶስ እንዴት ይማራል ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል፣ ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነቁራል። ትምህርት መማራ ያምሮ። በዚህ ምክንያት ኒቆዲሞስ በሌሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልማል። ይህን ጊዜ ኒቆዲሞስ ምን አለመሰላችሁ? ይህ እንዴት ሊሆን ይችላል አለ ኒቆዲሞስ። ስንት ጥያቄ ጠየቀ? ሁለት ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማጸን ሊመለስ ይችላል አለ ለእሱ መለሰለት። እኔ ወደ እናትህ ማህፀን ተመለስ አላልኩህም፣ ከውሃና ከመንፈስ ነው የምትወለደው አለ። ሁለተኛ ጥያቄ ጠየቀ። ምንድን ነው ጥያቄው? ይህ እንዴት ሊሆን ይችላላል? የመጀመሪያው ጥያቄ መረጃ ከማጣት እውቀት ከማጣት የተጠየቀ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ ነው። የክርክር ጥያቄ ነው። እንዴት ሊሆን ይችላላል? እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ ይላል። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ፣ አለም ልሞ ገሰጸው ይላሉ አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዴ ያለው፣ ዓለም ልሞ መገሰጽ ማለት መመሰላል ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ ነው? አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ለምንለው በቀጥታ እሱ ምን አለው፣ አንተ የአይሁድ ምን ስትሆን ከእኔ ጋር ናችሁ እስቲል ጠይቃቸው። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የእኔ ውሻ ከሚለን መልሱልኝ ከአንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላቸዋል! የኔ ውሻ ስትባሉ ትሽኮረመማላችሁ፣ አይደል? ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው። ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርገዋል። ዓለም ለሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ የተማርክ አይደለህ እንዴ እንዴት ይሄ ጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ የማያስተምረን የለም እኮ አክብሮ አንተ የአይሁድ መምህር ስትሆን የእስራኤል መምህር ስትሆን እንዴት ይህንችን ነገር አታውቅም? አለው ክርስቶስ። ከዚያ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ። ማለት የምትወለዱ ልደት የስጋ ልደት አይደለም መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ነው። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ ነው። ሶስት ቦታ ነው። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ ሰባት ላይ ዮሐንስ ወንጌል ምዕራፍ 7 ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ እና ክርስቶስ ሲያስተምር ሰው የበዛ የበዛ የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳይ እንደሳላላቸው ይሄ ነገር ያሰጋናል አሉ። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደህና ጉልበት ያላቸው እንደው ጠብደል ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናቸሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ሕዝቡን ሰብስቦ እያስተማረ ነው። እያስተማረ ነው ወታደሮቹ ይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። ይያስተማር ያለው ማን ነው? የኛን የኃጢያተኞቹን እኮ ቁጭ ብላችሁ ትሰማላችሁ? የክርስቶስ ትምህርት እንዴት አይነት ነው? የሱን ድምፅ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሺኖዳ ነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ ኖሮ በኖረ ኖሮ ይላሉ። ምን ነው በሰማ ነው ተቀርጾ በቀረ ኖሮ አስባችሁታል የጌታን ድምጽ ብንሰማው የእሱ ድምፅ እኮ ይሰራል አላዛር አላዛር ውጣ ሲል ሙቱ ከመቃብር ምን ይላል ይወጣል አቤት ድምፁን ስንት በሽተኛ ፈውሰንበት ነበር እያሰማን እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር ሁለት ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱ የመጡት ምን ሊያደርጉ ነበር ክርስቶስን ሊያስሩት ነው ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጻፍት ፈሪሳያን። የታላ አሏቸው ምኑ አሉ። እንዴ አስራችሁ ኑ አልተባላችሁም ወይ? የታለ ያዛችሁት አሉ። ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም አሉ። አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት። ይህን ጊዜ ጻፍት ፈሪሳያን ተበሳጩ። ምን አሉ መሰላችሁ እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ እውቀት ስለሌላችሁ ነው። የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩም ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማር አይታችሁ ታውቃላችሁ? አሉ አንድ የተማረ ሰው እስቲ የእሱ ተማሪ አለው ያ አለ የለም። ማ ኒቆዲሞስ። ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምር ያለው እንዳይል ያስሩታል፣ ነገር ይመጣል። ዝም እንዳይል ደግሞ ቆጨው። እንዴት ያለ ነገር ነው! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ነገር ነግሮት በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለቱ ወታደሮች ናቸው አይደል እኛ ሄደን አልሰማንም። ባልሰማነው ነገር መፍረድ እንችላለን ወይ? ህጉ እኮ አይፈቅድም፣ አለ ኒቆዲሞስ። ብልጥ አይደለም? ቢያንስ እንደው ቢያንስ ዋናውን ባያነሳ ትንሽ ስብሰባው መረበሽም ጥሩ ነገር ነው አይደለም? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ እምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ነው ያላችሁት ማለት ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን እጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንደ አናፍር በሆነ እና ኒቆዲሞስ ፈራ ተባብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል እንደ ሁለተኛው ቀን ፈራተባ ሳይል በአደባባይ ክርስትናውን የገለጸበት ቀን በአደባባይ መቼ ነው ካላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት አርብ ዕለት ታስታውሱ ከሆነ አርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኝ ሰዓት ላይ ነፍሱን ሰጠ። ልክ እንደ ሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ ቆሻሻ መጣያ ቦታ፣ ስጋው እዛ እንዲጣል ነው የፈለጉት። እንዲቀበር አልፈለጉም፣ ማዋረድ ስለፈለጉ ማለት፣ የሚቀብረው እንዲጠፋ ይኸው። መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን ሁለት የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት እለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታኮ ሞቷል አያዩ ይታዘበኛል ላይል ሞቷል። በሞተበት እለት ወዳጅ ባጣበት እለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት እለት፣ ከዮሐንስ በስተቀር ብቻውን በሆነበት እለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል እዚህ ላይ ለእኛ ትልቅ ትምህርት ነው የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል ትልቅ ጸሎት ነው በእውነት አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም በደንብ አይዙኝም አይንከባከቡኝም ፊታቸውን አጠቆሩብኝ ያ እንዲያርግ ያሉኝ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ መለማመጥ አለ የማይፈልግ ማለት ለክርስቶስ ሥጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት እባክህ የኢየሱስን ስጋ ስጣን አሉት ጲላጦስ ምን አለመሰላችሁ ከመቼው ሞተ አለ ይላል ምን ማለት ነው መስቀል ላይ ተሰቅሎ በሶስት ሰዓት የሞተ ሰው የለም ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ ክርስቶስ እኮ መሰቀሉ አይደለም የገደለው ከዚያ በፊት 6666 ጊዜ ምን ብሏል ተገርፏል ደክሟል ስለዚህ መስቀል ላይ በቀረችው ሰዓት ስቃይ የተቀበለባት ሰዓት ነች ፍቅሩን የገለጸም የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም ሁሉን ህመም ታሟል ከራስ ጸጉሩ እስከ እግር ጥፍሩ ድረስ ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካህ ይጋባባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው። የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ማለት እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱሽ ያላቸው ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት አይሁድ እየገላመጧቸው ጻፍት ፈሪሳያን እያዩቸው ስልጣናችን ገደል ይግባ ብለው ማለት ኒቆዲሞስ ፈራ ተባ ማለቱን አቆመ ክርስትናውን በአደባባይ ገለጸ ሄዶ ከመስቀል ላይ ክርስቶስን አወረደው አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት ደከምከኑ መጽኔ ሆም ለድኩማን ደካሞችን የምታጸናቸው ሆይ ደከምክን ሞት ከኑ መንሲሆም ለሙታን ሙታንን የምታስነሳ ሆይ አንተ ሞት ክን እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላይክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላይክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይ መውት ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶሪያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይንን የሚያበራውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁት አሰራችሁት? ይላል እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስም አላችሁ አይደል? ከዛ ግራውንና ቀኙን። መሬቱን ስንስም መቃብሩን ነው እየተሳለምን ያለ ነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድን ነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደ ገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የህማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደ ተገነዘ ሆኖ ሁለት ካህናት ይዘው አርባ አንድ ጊዜ እየተዞረ እግዚዮታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎታል ል የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሀሌሉያ ዮሴፍ ወኒቆዲሞስ። ገነዝዎ ለኢየሱስ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው። ክርስቶስን መገነዝ ትፈልጋላችሁ? ይላል ቅዱስ ኤፍሬም ሶሪያዊ። ኤፍሬም ሶሪያዊ ይገርማችኋል፣ መገነዝ ይፈልግ ነበር። እና ምን ያደርጋል መሰላችሁ? በጠዋት ይነሳና፣ ማን ነው፣ በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሀላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተ ነው የተደሰትከው ሲሉት፣ ክርስቶስን አግኝቼ ገነዝኩት ይላል። ድሃን ማብላት ክርስቶስን ማብላት ከሆነ ድሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ፣ ፈራ ተባ ወደ ማለት፣ ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር። ሰማይትነት እኮ ነው ሰማይትነት ከዚህ በላይ ምን ሰማይትነታል? እና ክርስትናችን ምንሞትለት መከራ ምንቀበልለት። ልታምኑ ብቻ አደለም የተጠራችሁት እንደነ ቅዱስ አግናጢዮስ ልታምኑ ልታምኑ ብቻ ሳይሆን መከራን ምልትሉ ልትቀበሉን። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በአለም ሳላችሁ መከራ አለባችሁ። እውነት እላቸዋለሁ፣ እኔ ዓለምን አሸንፌዋለሁ ብሏልና። ኒቆዲሞስ በዛሬው ዕለት የምናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን፣ የሰማነውን በልቡናችን ያሳድርብን። በርሚል ጊዮርጊስ አይዘጋም። ተርቢኖስ የጉዞ ማህበር ከምዕራብ ጎንደር ሀገረ ስብከት ጋር በመተባበር ቤተ ክርስቲያኑንና ጸበሉን ከመዘጋት ለመታደግ ሚያዝያ ሁለትና ሶስት ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። Thank